ስለዚህ ልጆች በትምህርታችሁ በርትታችሁ ድግሪያችሁን ያዙ፣ እኔ ደግሞ ከወጥመዱ እንድትወጡ አደርጋለሁ አለን። ወላጅ አባቴ የተሻለ ትምህርትና ገቢ ያለው ይሁን እንጂ የሚያገኘውን ገቢ እንዴት እንደሚጠቀምበት ለማወቅና ፍርሃትን ማስወገድ ግን አልቻለም። ሁለት አባት ስላለኝ የተለያዩ እውቀቶችን ለመገንዘብ ችያለሁ። ያለ ገንዘብ መኖር ስለሚፈጥረው ፍርሃትና ስለሚያመጣው የአስተሳሰብ ጫና ልትነግረን ትችላለህ? ማይክ ነበር ጠያቂው። የደሞዝ ጭማሪን ተንተርሼ ስፈትናችሁ ምን ተሰማችሁ? የመቋመጥ ስሜት በውስጣችሁ አልተቆጣጠራችሁም? ብሎ ጠየቀን። በመስማማት ጭንቅላታችንን ነቀነቀን። ከሁሉም በላይ አስፈላጊው ነገር ስሜትን ተቆጣጥሮ ከድርጊት ለመቆጠብ መቻል ሲሆን የስሜታዊነትን ሰዋዊ ተፈጥሮ ተረድቶ በገንቢ መልኩ ለቁም ነገር መዋል ብቻ ነው። እዚህ ላይ ስሜትን ሳይሆን ቁም ነገርን ወይም አስተዋይነትን ማስቀደም አለባችሁ። ብዙዎች ችግራቸው ስሜታዊነታቸውን ለጥፋት ይጠቀሙበታል። ያ ደግሞ የአስተዋይነት መገለጫ አይደለም። ብዙዎች ከደሞዛቸው የጡረታ ገንዘብ ይቆርጡባቸዋል። ለዚህ ምክንያቱ ከሥራ ውጪ በኋላ ምን እበላለው ከሚል ፍርሃት የመነጨ ነው። ስለዚህ መልሱ ምን ይሆን? ማይክ ጠየቀ። ፍርሃትን የሚወልደው አለማስተዋል ነው። ማስተዋል የሌለበት ሀብት ደግሞ በበዛ ቁጥር ፍርሃትንና ለሁሉም ነገር መቋመጥን ያስከትላል። የመጨረሻ ውጤቱም ጥፋት ይሆናል። የሰው ሕይወት በትግል የተሞላ ሲሆን ትግሉም የሚካሄደው በማስተዋልና ባለማስተዋል መካከል ነው። አለማስተዋል ከፍርሃትና ከስግብግብነት ጋር ምን ያገናኘዋል? ምክንያቱም ማስተዋል ፍርሃትንና ስግብግብነትን ይፈጥራል። እስኪ ጥቂት ምሳሌ ልስጣችሁ። አንድ ሐኪም የቤተሰቡን ኑሮ ለማሳደግ ሲል ገቢውን ከፍ ያደርገዋል። ገቢው ከፍ የሚለውም የሕክምና አገልግሎት ዋጋው ከፍ ሲል ነው። ተመልከቱ፣ ይህ ደግሞ ድሃውን ይጎዳዋል፣ ከፍሎ መታከም ስለማይችል። ስለዚህ ድሆች ከሀብታሞች ያነሰ ጤና ሊኖራቸው ይችላል ማለት ነው። ሁሉም የአገልግሎት ዋጋን በጨመረ ቁጥር ግብርም እንደዛው መጨመሩ አይቀርም። ከዚያማ የኑሮ ልዩነት በድሃና በሀብታሙ መካከል እየተፈጠረ ለሀብት ትርምስ በር ይከፍታል። አብዮትም የሚፈጠረው የድሃውና የሀብታሙ የኑሮ ልዩነት ክፍተት በጣም ሲሰፋ መሆኑን ማወቅ አለባችሁ። ለዚህ ጥሩዋ ምሳሌ ደግሞ አሜሪካ ስትሆን ከታሪክ መማር ባለመቻላችን ታሪክ ራሱ ሊደግም በቋፍ ላይ ነን። ከታሪክ ከመማር ይልቅ ታሪኩ የተጻፈበትን ዓመተ ምሕረት፣ ቀን፣ ወር እንዲሁም ባለ ታሪኮችን ማሰብ ይቀናናል። የአገልግሎት ዋጋዎች መጨመር የለባቸውም ስል ጠየቅኩት። የተማረና የሰለጠነ ማህበረሰብ እንዲሁም መሰረቱ ጠንካራ የሆነ መንግስት ባለበት ሀገር ዋጋዎች መጨመር ሳይሆን እየቀነሱ መምጣት ነው የሚኖርባቸው። በእርግጥ ይህ በቲዎሪ ብቻ እውነት መሆኑ አይካድም። ዋጋዎች የሚወደዱት ግን በእጥረት ብቻ ሳይሆን በስግብግብነትና በፍርሃት ነው። ለዚህ ደግሞ ዋናው ምክንያት አለማስተዋል ነው። ትምህርት ቤቶች ስለ ገንዘብ አጠቃላይ ግንዛቤም ቢፈጥሩ የተሻለ ገንዘብና የዋጋ ቅናሽ እናይ ነበር። ሆኖም ትምህርት ቤቶች የሚያስተምሩት እንዴት ገንዘብ ማግኘት እንደሚቻል ብቻ ነው። እንዴት ተደርጎ ገንዘብን ማበልጸግና በአግባቡ መጠቀም እንደሚቻል ግንዛቤ አይፈጥሩም። የንግድ ስራ ትምህርት ቤቶች የሉንም እንዴ? ማይክ ጠየቀ። በርግጥ አሉን! ትምህርታቸው ግን ዘመናዊ ትምህርትን ተጠቅሞ ዶላርን ከመቁጠር አያልፍም። ሰው ሳይሆን ማሽኖቹ የንግዱን ሥራ ተቆጣጠሩት፣ ይህ ደግሞ የሰዎችን ሚና ይቀንሳል ሲል በንዴት ተናገረ። ስሜታችሁን ለማስተዋል ተጠቀሙበት እንጂ ባለማስተዋል በስሜት አትነዱ። ስሜትን ስትቆጣጠሩ ደግሞ ነገን ተስፋ በማድረግ በነፃነትም ቢሆን ስራን መስራት አትጸየፉ። ብዙ ገንዘብ ልጨምረላችሁ ብዬ ስፈትናችሁ ማስተዋልን እየተለማመዳችሁ ነበር። ያ ባይሆን በስሜት በመነዳት እሺ ትሉ ነበር። ይህ ደግሞ የማስተዋል ጅማሮ ነው። እንዴት ጅማሮ ሆነ? ጠየቅኩት። ደህና፣ ይህ የሆነበትን ምክንያት እናንተው ልትደርሱበት ይገባል። መማር ከፈለጋችሁ ደግሞ እሾሃማ ወደሆነ አንድ ስፍራ ወስዳችኋለሁ። ብዙዎች አካባቢውን ይፈሩታል። ከኔ ጋር ከሄዳችሁ ለገንዘብ መስራትን በመተው ገንዘብ ለእናንተ እንዲሰራ ማድረግን መማር ትችላላችሁ። ካንተ ጋር በመሄዳችን ምን የምናገኘው ነገር አለ? የምንማረውስ ምንድን ነው? ልክ በዚያ እሾሃማ ስፍራ እንዳሉት ጥንቸሎች ነጻ ትወጣላችሁ። እናንተ ግን ከፍርሃትን